አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራቸው የቻናሌ ተከታታዮች እንዴት ናቸው ከኔ ጋር አልሐምዱሊላሂ ረብልአለሚን ዛሬ እንግዲህ እንደምታዩት ይህን ሁሉ አታክልት ከመርሳ አባገትዬ ነው ያመጣችሁ ማለት ነው እናቴ እና ዛሬ ሀሙስ ነበረ መርሳ የገበያ ሀገር ነው ጊራናም ያው ገበያ ነው እንደምታውቁት ግን የአታክልቱ ሀገር መርሳ አባገትዬ ናት ማለት ነው ውዶችዬ ምን ይገኛል እዚህ ጋር ከምንም በላይ የምወደው ነገር ቤድንጃን በነገራችን ላይ እናቴ ሂዳ ነው ገዝታ የመጣችው እና ስለምወድ ታውቃለች መርሳ ሲሄድ ይህን ቤድንጃን ገዝቼ ይመጣለኝ እና ለዛ ገዝታ ልኝ መታለች ማለት ነው የእኔ ውድ እናት አላህ ያክብር ልኝ በጣም ነው የምወዳት ሺ አመት ኑሪልኝ እና ያው እስኪ ስንት ስንት እንደ ገዛችሁ የምነግራችሁ ይሆናል እዚህ ጋር እንደምታዩት ምንድን ነው ያለችኝ ይሄን አትራ ነው ይሄ ደግሞ ቀጠናዩ ነው የሚባለው። ናትራና ቀጠናዩ ምናምን ነው ያለችው። ያው ታውቃላችሁ፣ ጭስ ነጋዴ ናት እናቴ እና ለጭስ ምናምን ሲደርቅ መቀላቀያ መሰለኝ። እዚህ ጋር ደግሞ ምንድነው? አዝማሪ ነው ነው ይሄ የስጋ መጥበሻ ማለት ነው። እሱን እና ይሄንን የገዛችሁ እንግዲህ ሀምሳ ሀምሳ ብር ነው። ይቺ ሀምሳ ብር ናት እንትኗ ማለት ነው የስጋ መጥበሻዋ ሀምሳ ብር ናት። ይቺ ደግሞ ሀምሳ ብር ናት አይደል? ናት የገዛሹ ይሄን ሀምሳ ሀምሳ ብር አይደል? ዘቃቅቢው ሀምሳ ብር ይሄኛውን ሀምሳ ብር ማለት ነው። ይሄንስ ምንድነው? ቀጠና ዩላ ናት። ስንት ስንት ነው የገዛሹ? ሀምሳ ብር እንደምታዩት። ይሄ ደሞ ምንድን ነበር? ጭን አደም ፍሬ ደግሞ ሀያ ብር ማለት ነው። እና ይሄን ሳ ሽንኩርቱ ነጭ ሽንኩርቱ ስንት ነው የገዛሽው? አራት መቶ ሀምሳ አንድ ጣሳ ይሆናል። ይሄ እንደምታዩት እንግዲህ አንድ ጣሳ አራት መቶ ሀምሳ ብር። ይሄኛው ሳ ቀዩ ብቻ ለመደምደሚያ ነው። ሁሉንም ለሹሮ መደምደሚያ ማለት ነው። ሹሮን እናዘጋጅ ሆነን ለዛ ነው የገዛነው እና ይሄንን ቀዩን ቀዩ መቶ ሰንት ቀዩ መቶ ሀምሳ ጣሳ የገዛችው ማለት ነው። ይሄ ይሄ እንትኑ ድንቹን መቶ ብር የገዛችው፣ ቲማቲም እሷ ቲማቲም ሀምሳ ብር ማሻለ። ቲማቲም ግን ረክሷል በጣም። እነዚህን ሳ እነዚህን ሰላሳ ሰላሳ ብር ነው ያለችኝ። ያው የተመረጠ ስለሆነ ነው። ጥሩ ደህነኛው አምሳ ከዛ በላይ እኔ ከዚህ በፊት ደግሞ ሰባ ብር ነው ምናምን ገዝቼ መጥቻለሁ። መቶ ድረስ መቶ ብር ድረስ ዋናው መገኘቱ ነው። እንግዲህ እንደምወድ ስለምታቅና ያመጣችልኝ የኔ ውድ እናት። እናላችኋለሁኝ ይሄንን እስኪ ከዚህ በፊት ቪዲዮ ቀርጬ ነበረ። እንደውም ፍሬውን ይዛችሁኑ ቶሎ ብዬ ብታመጡት ያው አሪፍ ትርፋማ ትሆናላችሁ ብዬ አስባለሁ። በተለይ ቦታ ያላችሁ በጣም አሪፍ ነው። እንግዲህ አሁን ይሄ ሰላሳ ሰላሳ ብር አራት ፍሬ እንደምትታዩት ማለት ነው። ትንንሽዬ ናቸው በጣም እና የሚወድቅ የለም ሁሉም ነገር እንደዚህ አይነት ከዘራችሁ እራሱ ይሄንን አካባቢያችሁ ግቢያችሁ ላይ ካለ በቃ አምሳ ብር እና እናቴ መኖር መርሳ ነው እያለች ነው የአታክልት ሀገር ስለሆነች በጣም ትወዳታለች። በነገራችን ላይ እኔ እምወደዋለሁኝ እና ይሄ ደግሞ የተፈለፈለ እንትን ነው። ይሄኛው ዝንጅ ዝንጅብሉ ስለተዘጋጀ ነው ይሄ የተፈለፈለው። ጣሳ ሶስት መቶ ሀምሳ ነው። ይሄ አሁን በጣም ስለተወደደ ነጭ ሽንኩርት፣ ከምንም በላይ ነጭ ሽንኩርት ተወዷል። ግን ይሄ ይሻላል። ይሄ አራት መቶ ሀምሳም ቢሆን በጣም አሪፍ አሪፈርክ ሽንኩርት ነው ነው የማስበው። ብቻ ይህንን ይመስላል ውዶችዬ ዬ የገዛዛችው እቃ ማለት ነው እና ያው አካባቢያችሁ ላይ ግቢ ቢኖራችሁ ጥሩ ነው በጣም ቤት ዙሪያውን ሲጀመር ቤት ግጥም አድርጋቸው አትስሩ። ትርፍ ቦታ ትንሽ ትታችሁ እንደዚህ አይነት አታክልቶችን እንትን ብላችሁ ዘርታችሁ ብትሸጡ በኋላ ትጠቀማላችሁ። በጣም አሪፍ ነው። መታችሁ ቢያንስ ለእጃችሁ እንኳን አያሳጣችሁም ማለት ነው። ፍራፍሬዎች፣ ውርጌሳም እዚህ ብዙ ቦታ በግቢያቸው አሁን እኔ እንደነገርኳችሁ የለኝም ትርፍ ቦታና ለዛ ነው ምንም ነገር ያልተከልኩት ማለት ነው። ለምን ትገዣለሽ? ጎመኑንም፣ ቃሪያውንም ቤትሽ ለምን አትንትናት? ዘሪ ምናምን የምትሏላችሁ እና ቦታ የለም ትርፍ ቦታ። ለዛ ነው የትርፍ ቦታ የነበረውም ሁሉም ይዟል የተዘራበት ነገር አለ እና ለዛ ነው እላችኋለሁ። የዚህም ፍሬ አምጥታችሁ የቤድንጃኑን እንግዲህ ደግሞ ምግብ ሳረቸው በሩዝ በጣም ነው የምወደው ድንችን ጋር ሆነ ብቻውን ሳርቸው ማለት ነው። ኢንሻአላህ ነገ የምለቅላችሁ ይሆናል። በጣም ነው የሚጠማው። በኢትዮጵያ አሰራር፣ በምን አይነት ቅመም እንደምሰራው የማሳያችሁ ይሆናል ማለት ነው። እና ፍሬውን ይዛችሁትኑ ነው። ከዚህ በፊት የለቀኩትን ቪዲዮ ትንሽ ቆረጣ አድርጌ አስገባላችኋለሁኝ እና ብታመጡት በጣም አሪፍ ነው። ሌላው ደግሞ የሙልህ እንትን ብያቸው ነበረ የሙልህ ዘሩን። ሁሉንም እንትን ይሄ ምድ ነው ስሙ ሁዳር መሀልል ሁዳር አለ አይደለ? እዛ ታገኛላችሁ። ሀላግ ነው ምናምን የሚባለው ላይ ማ እዛ ይሸጣል፣ ሞልቷል። ፍራፍሬ ዘሮች አምጡ። በተለይ ወደ መርሳ አካባቢ ምናምን ያላችሁ በጣም ሰፋፊ ቦታ እዛ አለ። ሁላችሁም እንግዲህ ትርፍ ቦታ ይኖራችኋል ብዬ አስባለሁ፣ እና አታክልት በጣም ይለማባታል መርሳ እና ይዛችሁ ኑ ቶሎ እላችኋለሁ። በዚህ አጋጣሚ ሙልህዬ ህዬ ካገኛችሁ ያው ለእኔም እንድታመጡልኝ። እስካሁን ይዤ ያልመጣሁ ዘር ቢኖር እሱ ነው። ሌላውን እንኳ ሁሉንም ይዤ ያመጥቻለሁኝ ቦታ ባይኖረኝም፣ ያው ለሰው ምናምን ሰጥቸው ያለሙት ነው ማለት ነው። ግን ሙሉ ህዬ ያላመጣሁም እንግዲህ አለን እና መጣልሻለን ያላችሁ በውስጥ ብታናግሩኝ ደስ ይለኛል። አምጥ ልኝ ሙሉ፣ በጣም ነው ምወደው። የለም ኢትዮጵያ ዘር እንትን ነው የሚባለው። ይሄ ምድ ነው ስሙ አረም ነው አለ ምናምን የሚባለውንም አይችዋለሁኝ። አይደለም ጭራሽ። ያው በሌላ አካባቢ ምናልባት ሊኖር ይችላል። ወደዛ ወደ ደቡብ አካባቢ ይኖራል ብዬ አስባለሁኝ። ምክንያቱም አለ ሞክረነዋል፣ ምናምን የሚሉ ሰዎች ስላሉ ነው እንጂ እኛ ጋ ያለው አይደለም። ላችኋለሁ ውዶች ይሄ እንግዲህ ኢንሻአላ ከቻላችሁ ብታመጡልኝ ደስ ይለኛል በጣም አሪፍ ነው ትርፋማ ነው ከምንም በላይ በቃ በኪሳችሁ ነው ሲጀመር በሻንጣችሁ እንደዚህ ወተፋ አድርጋችሁ ነው የምታመጡት ፍሬዎቹን ዘሮቹን ማለት ነው እዚህ የሌሉትን እንደ ብርቅ ነው በቃ በውድ የምትሸጡት እና ይሄ እንግዲህ አንድ ፍሬ አንድ ሀባስ ከመቶ ብር ድረስ መሸጥ ማለት በጣም ከባድ ነው እና በዛ አድርጋችሁ ብታመርቱ ትርፋማ ትሆናላችሁ ብዬ አስባለሁኝ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ ሸር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ ተመልሼ እስከመጣላ ሰላማችሁን ብዙት ያደርግልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዘርታችሁ አልሙ ብትሸጡት ራሱ ለገበያ ላይ ብታወጡት ራሱ ሰው ከውጭ የመጣው እዚህ አለ እንዲህ ብለው እንደ ብርቅ በውዱ ነው የሚሸጠው፣ በውዱ ዋጋ ማለት ነው። ገብቷችኋል። እና እዚህ ጋር ደግሞ ፍልፍል ሮም ያለ በነገራችን ላይ ባለቤቴ ነው ገዝቶ ያመጣው ማለት ነው። ይህ ደግሞ ኪያር ነው። ኪያር አንዷ በሀያ ብር ሂሳብ ነው የምትሸጠው አንዷ ፍሬ ማለት ነው። አራት አምስት ከገዛችሁ ደግሞ ያው በዛ ያለ ብር ታወጣላችሁ እላችኋለሁ። እዚህ ጋር ደግሞ ቤድ እንጃናለን እንደምታይ